በስመ አብ ወልድ ወንፈስ ቅዱስ አዱ አምላክ አሜን ሰላም እንደምን ናችሁ ውዴ ሚዲያችን ተከታታዮች ከስንት ጊዜ በኋላ ዛሬ ከች ብለናል ሰላም እግዚአብሔር ከሁላችሁ ይሁን ውዴ ሀያል የሆነው እግዚአብሔር ልጆች እንደምን አላችሁ እንደምን ከረማችሁ እኛ በጣም ደህና ነን እግዚአብሔር አምላክ የተመሰገነ ይሁን በያላችሁበት የክርስቶስ ሰላም ይብዛልን እንግዲህ ዛሬ አሹን ለምሳ ወይም ለቁርስ ከች ሲል ትውል ይዤ እላችኋለሁ ዝናብ ዘይ የተቀመጥኩት ዝናብ ዘነበ ነው ገላገለኝ። እንግዲህ ያው ለቁርስ ሲመጣ እንዳጋጣሚ ዝናብ ሲዘንብ ጊዜ በቃ እኛም ጠፋን፣ አንተም ከሚዲያው እየራክረው ሁለተኛም ደግሞ እኔም ያው በቅዱስ ሚካኤል ትንሽ ቢዚ ሆኛል ነበረ በዝክሩ የተነሳ ያው ቪዲዮ አልመጣሁም። ትናንት ደግሞ የቀሲስ ፕሮግራም ነበር እና ቀሲስ ጋዋለን በቃ የሩጭ ሆነና ለእናንተ ቪዲዮ የማቀርብበት ሰዓት አጣው። አብስለን የምንበላበት እስክናታ እግዚአብሔር ይመስገን። ያው ለመልካም ነገር ነው እና ቅዱስ ሚካኤልን በደስታ ያልፈው እንዴ ነበር? አዎ በጣም ደስ ይል ነበር። አይተውታል ምጀስ ቪዲዮን? አዎ እነሱ እንደውም ቪዲዮ ምሳያው አይቀርም፣ ላይቭንም እንዴ እንደውም ያው የሉ ማለት ይቻላል። ለሶስት ቀን ቤዛ ከማቅረቡ ጀምሮ ሮብ ዕለት ሙሉ ቀን ከመስራቱ ጀምሮ አምስት ዕለት ሙሉ ቀን ከማስተናገዱ እኔና ስልክ ያው ተለያይተናል። ለእሱ አስረክብ ነበረ ላይቭ ሲያስተላልፍላችሁ የነበረው ጠዋትም ክብረ በዓሉ ወይም ንግሱን ሲያስተላልፍላቸው የነበረው እሱ ነበር እና ያው እየተከታተልካቸው ነበር። ብዙ ሰው ተመልካች ነበረ። አዎ፣ ለእንግዲህ እኔ ነበር ስቀርጽ የነበረው። አዎ፣ ነበሩ ተመልካቾች ነበሩ። እንግዲህ የበረከት ገንዘብ የሚሰጥበት ሰዓት ላይ ብዙ ሰዎች አልደረሳቸውም ነበር፣ ግን የሰሙት ሰዎች እንሰጣለን ብለው ነበር። እግዚአብሔር ይስጣቸው። እንግዲህ ያስገቡ ያስገቡ አላውቅም፣ ግን ያው አካውንት ጠይቀውን ያስገባውን ላይ ጻፍኩላቸዋሉ። ቃል የገባሉ። እንግዲህ ቃላቸውን አክብረው እንደሚሰሩ ተስፋ እናደርጋለን። ቤተክርስቲያኑ ተከፍቶ ቆንጆ ሆኖ ነበር። ቪዲዮ ላይ እንደምታዩት ደስ የሚንክስ ነበረ። ህዝቡ በሙሉ ደግሞ ዝክር ቀምሶ ነው የሄደው። ጭራሽ እንደውም እንጀራ ተርፏል። ብዙ እንጀራ ተርፎ ነበረ ተረፍረፍን ያለ የቅዱስ ሚካኤል በረከት ልንገራቸውን። ብዙ ጊዜው እንደምታውቁት ከውጭ ነበር ማዘው እና ከሆቴል ብዙ ጊዜ ወጤ አንሰኛል፣ እጨናነቃለሁ። ዛሬ ይሄኛው አተሮያን ሲሆን ዛሬ ድንቻን ሲሆን ዛሬ ምስሪያ ሲሆን እያልኩኝ ጭንቀቱ ከመዘከሬ በላይ የሚያስጨንቀኝ ነገር ይበቀኝ የሆነ የሚለው ነበር። ለምን እነሱ እንደ ሆቴል ቤት ትንጥ በየአይነት ስትሰራለች ንች አይነት የለችም በእሱ ሳይዝ ስለሚሰሩ ቤት እዛ ደግሞ ህመሟን ናቸው። ህመሟን ደግሞ ወጥ የለም መባል አይቻሉም እና ጥርስ የሌላቸዋለ ክኒን ሚወስዱ አሉ። ሽማግሌ ያሉ አቅመ ደካማ በቃ ወጥ ያስፈልጋቸዋል። ሶስት አይነት ወጣ አድርጋችሁለት ወጥ ብሎ ሊመጡ ይችላሉ። ያን ጊዜ ወጥ የለም ማለት ይከብደኛል እና ያ አያሳቅቀኝ ነበር እና አይኔ ትንሽ አይወድ በስፋት ነበር ያዘጋጁት። የኔ አንድ ሺ ነው። ተመልካቾቻችን ከእናንተም ከራሳችንም ጋር እንደገና፣ የእነሱ የደብሮ ደግሞ አምስት መቶ ጨምረውልኝ ነበር። ያው እነሱ አስቤዛውን አመጡ እንጂ ራሳቸውን ሙሉውን ያባባልኩት የሺ አምስቱን ማለት ነው። እና አንድ ሺ እንጀራውን ያመጣው እነሱ አምስት መቶ እንጀራ አመጡ። የአምስት መቶውን አስቤዛ እነሱ አመጡ። ሺውን ሞላ ሙሉ በአንድ ቦታ ነበር የተባባለው የተባባለውና ትርፍርፍ ስንት መደብ እንጀራ ነበር የተረፈው። አንዱ ለመቶ ምናምን እንጀራ ይሆናል የተረፈው። ሳይበላ የሄደ ሰው እንግዲህ ወይ ቸኩሎ ምናምን እንግዲህ እነሱ ቢበሉ እኛ ከቅዳሴ በኋላ ሲሉኝ፣ አይ ምዕመኑ አብዛኛው ታቦት አስቀድሶ ለመሄድ ይከብደዋል። ታቦት እንደቆመ የሚሄዱ አሉ። ለስራ ማስቀደስ የማይፈልገዋል ብዙ ነገር አሉ። ስለዚህ ይህ ጾም ብዙ ሰው እንደማይጾመ ተረድቻለሁ። ከዚህ ሁሉ ንፍሮና ዳቦ ብቻ ከሚሆንባቸው በቃ ምግቡንም ይብሉ ብለን እንዲያውም ታቦቱ እንደገባ ቅዳሴ ሀዱብ ሲባል ምግብ ጀመርን ማለት ነው። ማብላት ጀመረን ሳያስቀድስ መብላት ያለበት በሙሉ በልቶ ከሄደ ወዲያ ቀጥታ ቁመን ደግሞ አስቀዳሽ ቆራቢያን ካህናትን በቃ እስከ መቼ ዝናብ ሁሉ መቶ በስማም ጌታ ብቻ ይለይ ነበረ። በረከቱ እጹብ ድንቅ ነው። ምን ያህል እንኳን እንደሚፈጅም የተረዳሁበት ነው። አያተርፈንም፣ አያዋጣም ላሉት እራሱ በጣም ያዘንኩባቸው ሰዓት ነው። እግዚአብሔር ይመስገን። መስራት ለመልካም ነገር ነው። ለዝክር በተለይ ሲሆን ደግሞ በጣም ብዙ በረከት አለው። እኛ ከኛ ነው እንጂ እንግዲህ እንደዛም እንደዛም እያልን ከረም። አዎ በጣም ደስ ሲል ነበረ። ሁሉም ፕሮግራም ከሌሊት ከማታ ጀምሮ፣ ከሶስት ሰዓት ጀምሮ ነበር እነሱ ምግቡን ሲሰሩ የነበሩት። እንደውም በአስራ አንድ ከጠዋት ጀምሮ ማለት ነው። ጸበል ሊጠመቁ ሄዱ፣ በዛው ዋሉበት። እኔ እንደውም ከስራ ስመለስ ማታ ሶስት ሰዓት ነው የሄድኩት ላይቡን የገባ ነውም ከሆነ ሰዓት በኋላ ነው። ብቻ ድካም ቢኖርም ደስ ይል ነበር። ነክቶም ያው ንክሱም ሁሉ ነገር ደስ ይል ነበር። ቅዳሴውም አሪፍ ሆኖ አልፋል። ምግቡም እንግዲህ በአቅማችን ሁሉም ደርሶታል እና ደስ የሚል ጊዜ ነበረ። ለየት የሚያደረገው ያው እዛው መዘከሩ ነው እና በጣም ደስ ይላል። በረከትም አለው። ወደ ዋናው ጉዳይ ስንገባ የመጣንበት ጉዳይ ምን መሰላችሁ? ትናንትና አውር ነበረ? ያው እንግዲህ እቺ ልጅ አልተፈወሰችበት እኮ ፈዋሽ የለም። ኢትዮጵያ ውስጥ ያሉት መምህር ግርማ ጋ ቀሲስ ሄሮ ጋ ቀሲስ ደግሞ ልጃቸው ሀይለመለኮት ጋ የተያዘው የልዑል ሰገድ ቋንቋ አይነት ሚዲያ ላይ እየተለቀቀው በተለቀቀ በሶስት ቀኑ ነው ሀይለመለኮት ጋ ሄድ ነው። ወዲያው ነው የታሰረው። ወዲያው ለምን ቡዳ መጥቶ ኖሯል እኔ አላውቅም። ይህ ስክሪን ላይ ያለው በቃ ይሄን ነገር ሰምቶ ተናዶ እኔማ እንዲህ አረጋል ያሉት ተናደው እንደዛ ሲሉት ለራሳቸው ላለው ላይ መንፈስ ይዙትበት ልካ ለምን አነቃሽ አይነት ነገር ወደ እኔ መጣ ነገር ኑሯል እኔ አላውቅም ምልክትም አልሰጠኝም የቀረው ቀሲስ ሄኖክ ተፈራ ነበሩ ምናልባት አብዛኛው ታውቃቸዋላችሁ ትንሽ ቁልተፍ አሉ ለየት ያለ ነው ድምጻቸው በጣም እሳቸው ነበር የቀሩት እሳቸው ጋር ትናንት ብንሄድ እሳቸው ጋርም ጨዋች እንግዲህ አይታወቅም እና እዛ ላይ ከየት መጣ ሲባል የሚዲያ መንፈስ ነኝ አለ። ይህ እንዲህ መሳቸው እኮ እንዲህ የሚባል መንፈስ ሲሉት ሰዎችን ስትመክር ከእነሱ ላይ ተናደን የገባ ነው። እሷ ምን ቤት ናት ሰዎችን የምትመክረው? እኛ እነሱን መግደል ነው የምንፈልገው። ጭራሽ ስገዱ እያለች ብዙዎች እየተቀየሩ ነው። እና ተናደን የገባ ነው ብሎ ነው እየ ያለው ትናንት። እና እንግዲህ እኔም ተጠርቼ ቆሜ ነበረ ኢንተርቪው አድርገውኝ እና በዛ ሁኔታ ነበር ያዋል ነው እንግዲህ፣ እሱ መንፈስ ሄዶላታል። እንግዲህ ያው የዚህን ያህል መስዋዕትነት ይከፈላል ማለት ነው። አሁን ዩቲዩብ ላይ የሚወጡ ሰዎች በተለይ በመናፍስ ጉዳይ ላይ የሚያስተምሩ መከራቸው የበዛ ነው ማለት ነው። እነሱ ጸጋቸው ስለሚኖራቸው የመንፈወሱም ጸጋ እግዚአብሔር ብርታቱን ስላደላቸው የክንናውም እንትን ስላለ ስልጣን፣ ቢያንስ እንኳን እኔ እንደ እኔ ደካማ አይደለም እነሱ ብርቱ ነው። እኔ ትንሽ ደካማ ስለሆንኩኝም የማን ያግዘኛል? የእናንተ ጸሎት የእናቶች የአቅመ ደካሞች፣ የነሱ የሽማግሌዎች ምርቃት ነው። ላለ የእናቶቼ ጸሉት ካለን የምንም አልሆንል ነበረና እንደሚመጣ ይታወቀኛል። እንዲሁም በተለይ የስኳር ህመምተኛ የሆኑ ኩላሊት ምናምን ተብለው በአረቡ ዓለም ላይ ያሉት እህቶቼ ልምጣ አረተይ ልምጣ እያሉኝ አትምጡ፣ ከመጣችሁ ይከፋል። ለምን መንፈሱ የሚፈልገው እዚህ ያሉት ሰው በእነሱ እድል እየኖሩበት ስለሆነ እነሱን ማንከራተት ነው፣ አለማቸው ሳይሳካ የፈለጉትን ገንዘብ ሳይዙ መታ እዚህ ጸበል መሄጃ ሁሉ ሲቸግራቸው መልሰው ወደ ስደት መሄድ መልሰው የሰው ሰራተኛ መሆን መልሶ መንከራተት ነው የሚያስበው የሚፈልገው መንፈሱ። ስለዚህ ያን ስለማውቀው እዚህ በመጡ አይደለም ድህነት። እግዚአብሔር በየትም ቦታ ይፈውሳል፣ በየትም ሀገር ላይ ያድናል። እኔም ደግሞ አድኖኝ እኔን እንፈውሶኝ ስላየሁት ነው የተደረገልኝን የምናገረው ይህን ስናገር ተቃውሞ ወይም እነሱ ጋ ያለው መንፈስ ተናዶ እኔን የሆነ ነገር ያደረገኝም ማለት አይደለም። ዛሬ ብቻ ሳይሆን ድሮም በንስሐው እንዲመለሱ በማረግበት ሰዓት ንስሐ ሲመጡ ትተውት ማሰገድ ስጀምር እኔ ቀብጭ ይመጣል ይሄ ግሎስብ የሚያረጉት የነበሩ የተለያየ ኃጢአት የሚሰሩ የነበሩ ያን ነገር ትተው ንስሐ ገብቶ ሲሰግዱበት ቁጥር እንዳያሳስታቸው መስገድ ካልቻሉ የሚጠሩትን ቃል ግራ ከገባቸው እኔ መስገድ በሚፈልጉበት ሰዓት ራሴ ደውዬ አሰግዳቸው ነበረ። የነሳቸውን ማለት ነው እና በዛ የሚናደድ ይመጣ ነበር። እና ዛሬ ለእኔ አደሴ አይደለም ይሄ ነገር ቆይቷል። ቢያንስ ሰባት ስምንት ዓመት ከዚያም በላይ ይሆናል። ይሄ ነገር ሲኖር ወደ እኔ ሲመጣ ማለት ነው። እና ልምዱ ስላለኝ ስለለመድኩትም ለዚህም ነው አፌን እየሞላው እንዲሆኑ እንዲሆ ብዙዎቹ ብቻ እግዚአብሔር ይመስገን። በነገራችን ላይ ብዙ ተቃውሞ የለኝ የሚሰድ ብለኝ እንደዛ አንቺ እንዴት ነሽ? እንዲ የሚሉ የሉ። እግዜር ይስጣቸው። ለምን ሳደብ ሳይሆን ሥራውን የሚሰሩት በስር ነው። እ ምናሳደበ አንዳንዶች እ ይሰደባሉ ኮሜንት ላይ የሚል ነውናቸው ነው ምናሁን እንደዛ የሚያደርጉ ሰዎች ብዙ ጊዜ ብሎ ወይ እንደው የሚሳደብ ሰው እኮ ጥሩ ነው። ግልጽ ሰው የሆነ ሰው ነው። ክፋት ተንኩር ምና የሌለበት ሊሆን ይችላል። ተሳዱ ሊሆን ይችላል ይሻላል። ቢያንስ ስሜቱን ታውቂበታለሽ አንድ ሰው ቢሳደብ ለአንቺ ያለውን አመለካከት መለየት ይችላል። ሲሳደብ ጥሩ አስተያየትም ሲሰጥ እንደዛው ጥሩ ሰው መሆኑ። ግን አሁን እነሱ አሁን አብዛኛው አሁን በስር ሊሰራ ይችላል፣ ወይ ደግሞ ላያዩትም ይችላሉ። አሁን አብዛኛው የአንቺን ዩት የሚከታተለው እነዚህ አይነት ጉዳይ ላይ ያለ ሰው ሊሆን ስለሚችል ነው። እንደ ሌሎቹ አሁን ተንኮለኛው ምኑም ምኑም ላያዩም ስለሚችል ሊሆን ይችላል። ግን በዋነኝነት አሁን መንፈሱ ምንድን ነው መሰላችሁ ሌላ አሁን የማይወዳት ሰው ምናምን ወይ እንትን የሚቃወማት ሰው የላከው ሳይሆን ከዛው ከናንተ ከራሳችሁ ላይ ያለ መንፈስ እናንተን ስትመክር ስገዱ፣ ጸልዩ ብላ ያለውን ነገር ስትነግራችሁ እሱ በውስጡ ሆኖ ይናደዳል። ለምን አነቃችብን እና ልናጠፋት ያሰብለዋን ልጅ ወይ ደግሞ ልናጠፋ ያሰብለውን ልጅ አለ እዛ። እንደዛ እኮ ነው ያለው። እኛ መግደል ነው ምፈልገው፣ ማሰቃየት ነው ምፈልገው። ጭራሽ እየመከረች እየበረቱብን ነው እና ለዚህ ያበቃችን እሷ ስለሆነች እየተናደድን ነው። ምን ገባው ወደ እሷ? ማለት እሷ ከእናንተ ወጥቶ እሷን ለማጥቃት ነው። ግን ምንም አልሰራውም አለ እኮ። ምን ሰራ ሲሉት፣ ምንም አልሰራውም፣ ወዲያው ተይዛል ነው አለ። ያው ምንም መምህር ተስፋዬ እንደሚለው የማይያዝ መንፈስ የለም። እንግዲህ ተይዞ እየየያለ ወጣና አንደኛው፣ እንደውም የሚገርመው ለእሷ አልነገርኳትም እንጂ መንፈሱ በቴሌግራም ደውሎልኝ

ስለዚህ እንደዚህ መንገራገጩ ሲመጣባቸው አረ ይቺ ነገርማ የሆነ ነገር አድርጋለ ወይም ደግሞ ወደ መንፈሳዊ መታለይ ብለው ይህንን በከባዱ ተብሎ በዚህ ሺ ያሰሩት ማለት ነው። ይሄ ደግሞ የታሰራው በሶስት መቶ ምናምን የተሰራው መንፈስ እሷ ጋር ሲሄድ ምን አስደረገ? ኩላሊት አስባለ፣ ኩላሊትሽ ተበላሸ፣ በቃ ፌል ሊያደርግ ነው በሚባል እግሯን ደዛ ሳብጦ ሰውነቷን እያሳባበጠ ይሄ ጨዋ ትብሌ ምን ትብሌ ኩላሊት አለብሽ ውሃ ብዝተሽ ምናምን ምናም ብዙ ነገሮች ብቻ የኩላሊት ጠጠርም ሳይኖር አይቀርም። በቃ ይሄ ውዝግብግብ ያለ ነገር የምርመራ ውጤት እየነገሯት እሷ ራሱም በጣም ስትሳካየና ልምጣ እያለች ልበላሽ ነው በሷ ሀገር ልቀር ነው እያለች ነበር ያለችው። እና አትፍሪ ያልኳት ይህን የሚያደርገው መንፈሱ ነው። ይሄኔ በአንቺ ድል የሚኖር ይኖራል። ይሄኔ ታድሱ ይሆናል እባክሽ እያልኳት እኔ ሳልፋቸው የነበረውን እኔ ጋር ሲታደስ የሚያመኝን ስሜት ምናምን ስነክራት እውነት ሽን ነው እኔ ጋ እንዲህ ያደርገኛል፣ በዚህ በዚህ ወር፣ በዚህ በዚህ ወር ሲመጣ እንድ ይፈጠራል ከዚያ ወዲያ ነው ህመም ያመመኝና ክንቤት ሲሄድ እንደዚህ እንደዚህ ያስብለኛል። አሁን በቃ የመጨረሻ ኢትዮጵያ መግባት አለብሽ ስተለባልኩኝ ሳልበላሽ ሳልሞት ሀገር ያፈር ልርግፍ ብዬ ነው አለች። እርግጠኛ ነኝ ኢትዮጵያ ብትመጣ የኢትዮጵያ ብትመጣ ያ መንፈስ ምን ያደርገዋል? በቃ ሙሉ ለሙሉ የተዋትና ምን ያደርገዋል? እሷን ጭራሹን ትቷት እሷ የኢትዮጵያ ምድር ረገጠች ማለት ምንም ገንዘብ አልያዘችም። ገንዘብም ደግሞ ከያዘችም ደግሞ ሆነ በሕክምና በጸበል ምናምን ብክንክን አድርጋ ተመልሳ ወይ ስደት ወይ ሰው ቤት ትቀጠራለች። ገብታችኋል? ያ ነው አላማው። ስለዚህ ምናልባት አንቺ ከበረታ እዚህ በመጫገኝአገኝ እምነት ካለሽ እዛ እኔ ያለው ኖርማል ውሃውን ጸልዬ በሱ እንዴት እንደተባረኩበት ምን ምን ከሆዴ እንደወጣ እናንተ ቪዲዮ ይሰራል ካላችሁ ይሰራላችኋል። የምሬ ነው ከወደ የወጣ ብዙ ጉዳት አለ። ይሄ ፀበል አግኝቼ እምነት አግኝቼ ሳይሆን ገና ጸበል እምነት ሳይኖረኝ በአረቦች ውሃ ጸልዬ፣ በጸሎት ውሃ ብቻ የወጣ ማለት ነው እና ስነግራት እውነትሽን ነው ፀበል ከአንቺ ጋር እንዴ ላገኝ ማን ያመጣለኛ? ስትል እምነትሽን ነው የሚያደለሽ ጸልይበት። እንዲህ ብለሽ መልካም መልካዎች ማድረግ እስከቻልሽ ካልቻልሽ ደግሞ መልካውን እየከፈተሽ እዛው ኋላ ያስቀምጫ ከዛ በስመ ስላሴ ሲብለ ሰላም ላይ ካቡነ ዘበስ ማለት ብለሽ ይሄን የምትፈልጊውን ፀበል የከሌ ፀበል አርግልኝ እያለሽ ተፀበዩ ጠጪው ትደኛለሽ፣ አልኳ። እግዚአብሔር ይመስገን በወር ከአስራ አምስት ቀን ውስጥ ሙሉ ለሙሉ ተቆጣጠረች። በቃ በረታች፣ አይገልጸውም። ይሄ እግሯን ያሳበጠው አንሳ፣ በዩ ስቀጠቀጭ እንዲህ እንዲህ እንዲህ እያለሽ አንሳ፣ ከህሌኔ፣ ካሜሮይ፣ ከሰውነቴ፣ ከአካሌ፣ ከንብረቴ፣ ከሙሉ ነገር የለ ሰብስብ እያልሽ ቀጥቀጭ። እንዲህ ሰሪው እያልኳል። አሁን ሙሉ ለሙሉ ባይለፈልፍላት እንኳን እንደተሰበሰበ እንደታሰረ ማሳያው እያካሏ ላይ ያለውን ህመም ደው ያስባለውን አንስቷል። እና ይህ ሲሆን እዛ የተላከበት ገንዘብ እሷ ጋር ያለው ነገር የሌሎችም ወደ ብዙ ናቸው እኮ ወደ ሰባ ስምንት ስድስት ከዚያ በላይ ይሆናሉ። ኖርማል በእንዲህ አይነት ጊዜ ያሉት እና እነሱ እነሱ እንደዛ ስለሚሆን እዛ ያለው መንፈስ እነኛ ላኪዎቹ የሚልኩበት እንዲሰራ እሷ ጋር እሱ አሁን ከተጋጭበት በኋላ ያለው ለውጥ ሲጋጭበት ሊናደድና ስራው ስለከሸፈ ወደኔ ይመጣል። ለዚህ ነው የሚዲያ ወይም የሚተቃውሞ ነኝ ያለው ማለት ነው። እና እኔ ደግሞ መቼም አላቆምም ወደ ሲጀመር እኔ እንዳልኳችሁ ጊዜ ይህ ፈተና ኔጋ ስለሚመጣ፣ እንደውም እኮ ግል ወሲብ የሚያደርጉ ሶስት ልጆች እንሳዱ ሳሰግዳቸው የሚገርም ለ1 ቀን ነበር ቀኖናቸውእና ሳሰግዳቸው ማታ ማታ ላይ የኖርማል ስግደት የማታ ቀንቀን ወደሚበሉበት ሰዓት አካባቢ ደግሞ የንሳውን አሰግዳቸዋለሁ። ማታ ማታ ሳሰግዳቸው ክላሴን በሙሉ ነጮች ግሎ ወሲብም ወሲብም እያደረጉ ክላሴን ይሞሉት ነበር። እንዲህ ይስለዋል፣ በምናቤ ማለት ነው። ይስለውና ረበ መብራት ረበ ኪዳነ ምሕረት እያልኩን ማሰግዳቸው፣ እያየኋቸው ማለት ነው። ለካ እነሱ ጋር እየሰገዱ ሲያቃጥሉት በላባቸው እየተነሱ ወደ እኔ ነው የሚመጡት፣ እየተናደዱ ወደ እኔ እየመጡ ያን ሰዓት ላይ እኔ ጋር ለመግባት እኔ ጋ ያለው ደግሞ አለ የሚጠብቀኝ አምላክ ያም ሲያነድረችው ሳያነድዳቸው በምናቤ ይጌሳሉብኝ እንደውም የሚመስልኝ ይሆን ዓለም ላይ ሆኜ እነሱን እያሰገድኩ፣ ግን የሚታይኝ እንደዛ ነበር። ሁሉ ክላሱን ማለት ለምን ያ እነሱ የሚያደርጉትን መቶ ማድረግ ይችል ነበር። ያን ጊዜ እኔ ተኝቼ ቢሆን ባልጸልይ፣ ባልሰግድ፣ ባልቀጠቀጥ እነሱ ጋር ያደረጉትን ግለስ ምንም ላድርገው ይችል ነበር። ለምን ተናዶ አለ እዛ ግብሩን አጣ። ግብሩን ስለሚያጣ እና ያ ነገር ስላለ እኔም እየሰገድኩ በመጣ በአስራ ስድስት ቀኑ መምህር ተስፋዬ

እና እናንተ ከበረታችሁ እናንተ ከተጋችሁ ለኔ እሱ ትልቁ ነገሬ ነው። ይህንን አይታችሁ ከኔ ትንሽዬ ይሄ ቢሆን ተምራችሁ አባቶቻችን ትምህርት ሰምታችሁ የተሰማውን ደግሞ ተግበራችሁት እናንተ ድናችሁ ሌሎችን ማደን ትልቅ ነገር ነው። እናንተ ድናችሁ ቤተሰብን መቀየር ትልቅ ነገር ነው። በርቱ። እኔ ወደዚህ ስመጣ ፈተና እንደሚመጣ ሙሉ ፐርሰንት ለምን ከአሁን ፊት መቶ ስለማውቀው ከሎል ሰገድም ከንቋቋያች ሚዲያ ከራሴ ሚዲያ ከማንኛውም በተለቀቀበት ቪዲዮ ላይ ስታወት እኔ ምን አሉ ብዙ ሰው ሽምጥ ጾም የጨመሩ ብዙ ሰዎች አሉ። ይሄ አንድ ቀን በልቶ አንድ ቀን የሚለው ለካ ይርብም አሉ። እንደውም ካመጣችው አንዷ ባለፈው የቅዱስ ሚካኤልን ዝክር ሲዘክር ጠቆር ያለች ልጅ እሷ ናት። ከእነሱ ውስጥ አንዷ ስራዬ ከባድ ነው ለደቂቃ ጾም አለው ብዬ አስቤ ያለቅም ግን፣ ሽምጥ ጾሙ ለካ ይርብም አለች። ታድለሽ፣ እንዴት እንዴት አወቅሽው? እንዴት ሞከርሽው? እኔ አድሬ በነጋታው ለመብላት ራሱ ምንም በልቼ ነበር አልበላሁም። ይ ወዛ አገባለሁ አለች ማለት የጥጋብ ስሜት ነበረው። ይሄ ራፕ ብሎ መንገድገድ አልነበረም። በ የሆነ ደስ የሚል መንፈስ ነበረው እና እንደበለው ያህል ያጠራጠረ ነበረ አለችኝ። በአካል ማለት ነው ተውት በስልክ የሚነግሩኝን እና በጣም ደስ አለኝ። ትልቁ ነገር እኔም ወደ ሚዲያው መምጣት ይህ ነው ለዩኝ። ለታይታ ለወሬ ምናምን አይደለም። ምናልባት ብትበረቱ ይሄ መንፈሳዊ ቅንዓት ቢኖራችሁ ለዛ ነው እና እግዚአብሔር ይመስገን እንግዲህ ብዙ መስዋዕትነት አለው ነው በአጠቃላይ። አሁን ቪዲዮ ስትሰራላችሁ እንደ ቀላል ልታዩት ትችላላችሁ። እንግዲህ ያው ከእናንተ ላይ ሆኖ የሚናደድ በጣም የሚበሳጭ መንፈስ አለ። በዛው ምትክ እንግዲህ ያወሷን ለማስቆም ብዙ ነገር ይሞክራል። ሲችል በደብተሮች ያው መንፈስ እንደሚልቀው ካልሆነ ደግሞ እንግዲህ እየገባም ትንሽ የመረበሽ ነገር ቢኖረውም ያው ዞሮ ዞሮ ጸሎቱ ስግደቱ ካለ ድረስ ምንም አያመጡም። ግን የሆነውን እንገራችሁ ለማለት ያክል ነው ትናንት ያሳለፍ ነው የቀረው። እንግዲህ ቀሲስ ሄኖክ ሆነ ሄኖክ ተፈራ አይደል? ቀሲስ ሄኖክ ተፈራ ነበሩ። እሳቸው ላይ ደግሞ የቀረ ተሸኝቷል ማለት ነው። አታውቃትም ማለት ነው። እሷን ምናምን ሲለው ነበር። ብዙ ሲያውቃታል እያለው ነበር። ብዙዎች ያውቃታል ምናምን እያለ ደግሞ ከታግዬ ነበር፣ እንዳይወጣ ሚዲያ ላይ በጣም የአንተን አይነት ጥላ ስለመለስኳትም ወደ አንተ ጋር ምን አድርጌ ነበር? በጣም ይሄ ጋ በጣም ሲያቃጥለኝ ነበር። ይሄ ጋ ደግሞ እንትን ቪዲዮ ስቀርጽ ይሄ መስቀል ወደታች ስለሚወርድ ነጠላው እንደዚህ ሲጣፋ ይሄ ባዶ ይሆን ነበር። እንደ ሙስሊም ይሄ ባዶ ነበር እና ይችንም ቤቴን አረግ ያለሁኝና በቃ ሲያቃጠለኝ ነበር። ሲንድ እንደም በኋላ ላይ ይሄ ፍም ምስሉ ነበረ። ይሄ አፍንጫ ላይ እያለቀሰ የሚናፈጥ ፍም ነበር የመሰለው። እና በስመ እገስ ጻሉ ሰላም ለኪ ይላሉ አቡነ ዘበ ሰማያት ላለው ቅዱስ እግዚአብሔር ቅዱስ አያል ቻዳ የሚለው እሱን እስከ መጨረሻው ላለው። በቃ ይህም አልጸለ የለም በቃ ወይ ብድግ ብሎ አልገባ ወይ ደግሞ ራሴን አላረገኝ እንዲያረገለቀሳት፣ ይህ በቃ እየታገለኝ፣ እኔም በቃ እንዲህ በየሄድኩበት ሚዲያ መዝረክረኩ ወይ መለፍለፉ ለእናንተ ትምህርት ነው። ግን ለሌላው ምን ይመስለዋል? ፊልም ተወናናኝ ይመስለው ያልተያዘ ሰው በመናፍስት ሴራ ወይም የመናፍስት ውጊያን ያልገባው ሰው ፊልም የምትሰሩ እንጂ የሚመስላቸው የእናንተ ህመም የእናንተ ጥቃት የእናንተ ያ ትግል አይገባቸው። እና እንዴ ቆይ ዛሬማ እንደው የሱን አይነት ለመልሻሉ ደሞ ይሄኛው ማን ይሆን እያልኩ በቃ ሳብ መቅሳፍን ሳፍን እንደገባ አካባቢ ጋር ተጠራው። ልጆቹ እንግዲህ ወዲያው ሳምንት ብላት ነበረ አለ። ቪዲዮ ላይ አታውቃትም ወይ ብሶ ተመክራለች ብለው ጠየቁት። አዎ እሱ አካት አለ እዚህ ምናምን አለ። ከፈተላት ሀያ ሦስቱ ነው። ሀያ ሦስቱ ከፈተላት ያገባችው አሁን በዚህ ዓመት ነው። ሀያ ሦስቱ ነው በርሜል ያሳያት። ዞሮ ዞሮ እሱ ነው የጠበቃት፣ እሱ ነው። በአጠቃላይ በቃ ይሄን ይመስላሉ። እንግዲህ የእናንተ እይታ ላይ ያው ችግርም ይኖራል እንግዲህ መንፈሱ ወደ እኛ ይመጣል ማለት ነው። ስትመክረን እኛ ላይ ሆነ የምትቃወማት፣ እኛ እንዳንለወጥ፣ እኛ እንዳንበረታ እሷ ስትመክረን ልሌላችን ጆሮችን የምደፍንብን እያላችሁ መቀጥቀጥ እንዳትረሱ። በርቱ፣ ጠንክሩ። ከዚህ በላይ ምንም ቢመጣ ምንም የተደረገልኝን ከመናገር ወደኋላ አለለም። እናንተ እንድትበረቱ እናንተ በጸሎት በስግደት በርትታችሁ ሕይወታችሁ መስመር ይዞ በተለይ በአሮፓው ሕይወት አላቸው ትዳር አላቸው ልጅ አላቸው ቢያንስ እየኖሩ ነው። የሚኖሩለት ሰው አለ። እናንተ ግን በአረቡ ዓለም ያላችሁ እድሜያችሁ የሄደ ረጅም ዓመት የተሰደዳችሁ ልፋታችሁ ድካማችሁ ከንቱ መና የቀረባችሁ ምንም በዜሮ የተባዛባችሁ ድካማቸው እናንተ ሰው ሆናችሁ ማየት እፈልጋለሁ። ትዳር ይዛችሁ ተቀይራችሁ፣ ቤተሰብ መስረታችሁ፣ የተረጋጋ ህይወት ይዛችሁ ለምን የዚህ የመከራው የስደቱ ስደትን የተሰደደ በሚያውቃት የሶቪት መገረፉ ተገላምጣ መኖሩ ያረቤት ኢማን ሁሉ ምኩሪናቱ ቤት አይደለም የሚኖረው የሚቀር። እነሱ በአውሮፓ አለም ላይ ቢያንስ ሄደው ሰርተው የሚገቡበት የራሳቸው ነፃነት ያለበት ብይት አለ። ትዳር አላቸው፣ ልጆች አላቸው። በዛ ላይ ደግሞ መስራትም ይችላሉ አለመስራትም ይችላሉ። ቢሰሩ የተሻለ ገንዘብ ያገኛሉ፣ ባይሰሩ ደግሞ በልጆቻቸውና በነሱ የሚከፈላቸው እየበሉ ይኖራሉ፣ በነፃነት ማለት ነው። እግዚአብሔርንም እያመሰግኑ ጊዜም ኖሯቸው መኖር ይችላሉ። ነገር ግን እየሰሩም ያሉትም በዚህ ህይወት የሚኖሩትም እንዳለው ሆኖ እንደ አረብ ሀገር ሴት መከራ የሚያይ የለም። ከአረቦቹ ተገላምጠው አባረሩ አላባረሩ፣ ቤት ኪራይ ጨመረ አልጨመረ፣ በዚያ ላይ ስራ አገኙ አላገኙ፣ ጥሩ ስራ አገኙ ይሆን አላገኝ አግኝተን ደግሞ ለመብል እራሱ ተገላምጠን ምንበላ ስንት ነበርን ስትበላ ሲያዩ ሁሉን የምጨርስባቸው እስኪመስል ድረስ አይናቸው ላይ ቁጭ ብሎ ቡድን የሚቃወሙ ስንት አለ፣ ለመስገድ ለመጸለይ የሚቃወማቸው ስንት አለ። እና ይህን ሁሉ መከራ አሳልፋችሁ ግን የፎይ እንጀራ እንዲኖራቸው ህይወታችሁ እንዲስተካከል እናንተ መትጋት አለባችሁ። እናንተ ቀድማችሁ መቀደስ አለባችሁ። እኛ አሁን የተቀደሰ ትዳር የተባረከ ልጅ ለማግኘት ቀድመንኛ መባረክ መቻል አለብን። ቀድመንኛ መቀደስ መቻል አለብን። ያለበተዛ የተባረከ ነገር አንጠብቅ። አሁን ያለንበት መስመር ያልጨበጠው ህይወታችን ነገም ከዚህ የበለዘ ተዘበራርቆ ትዳር ቢመጣ ልጅ ቢመጣ ይበልጥ እያማርን ምን በድዬ ነው የምንልበት ህይወት እንዳይሆን በቃ እግዚአብሔርን አመስግነን ተረጋግተን ብናጣ ብናገኝ ብንታመም ደስተኛ ብንሆን፣ በቃ በማንኛውም እግዚአብሔር ይመስገን ብለን የምንኖርበት የተረጋጋ የማይቋረጥ አምልኮ ያለብን ህይወት እንዲኖረን መቼ ነው? ዛሬ ነው መትጋት ያለብን። ዛሬን ካልበረታን ነገ ከኛ የሚወጣው ዘር የተባረከ እንዲሆን መጠበቅ ከባድ ነው። ለምን ከኛ ጋር ከቤተሰቦቻችን አብሮ የተወለዳላ። እኛም እናቶቻችን እኛ እንደወለዱን ያንን መሳይ ነው ተክተን የምናልፈው። ለምን ከኛ ወደ እነሱ የሚሄዳሉ። እኛ ዛሬ ላይ ከጠጋን ከበረታን፣ ከጸለይ ከተቃወም ነው ከአሰር ነው ከሸኝ ነው እኛ የምንወልዳቸው ከኛ የሚረከቡት አይኖርም። መንፈስ ማለት ነው ይሄ በእውቅና ሲያድጉ ይሄ በኃጢአት፣ በድፍረት ቡዳ ሆኑ የአየር አጋት ምናምን የሚገቡት ስጥታችኋቸው። ከኛ በጀመረ ከኛ አብሮ የተወለደው ነው እነኛን መሳብ የሚችለው እና እኛ ብዙ ነገር የተጠራቀመብን እኮ እኛ ምልከ ነው አደለም፣ ጨለ ሰርተን አደለም በወንዝቻ ጨዳ ምናምን ብዙ ነገር በዛ አደለም እናቶቻችን ስላሉ ነው። ቤተሰቦቻችን ስለካደሙት ስለገበሩ ነው። ከነሱ ስለተወለድን ብቻ ነው የመጣው። ስለዚህ ከኛ ደግሞ ለልጆቻችን ይህን እናወርሳቸው። ላለው በእርቱ ጠንከሩ። እንወዳቸዋለን። ቪዲዮ ከተለቀቀ ያው በቅርብ አብረን እናየዋለን። እኔም አብሬ እንዳዲስ ነው እናንተ ብታውቁም። ቪዲዮ እንግዲህ ከለቀቁት ያው ታየታላችሁ። ካሉ ብዙ ጊዜ ቀሲስ እንኳን በፎቶ ነው አብዛኛው የሚለቁት። እንግዲህ ቪዲዮም ከተለቀቀ ታዩታላችሁ። ካልሆነ ደግሞ ያው እኛ እንደነገርኳችሁ ነው የሚሆነው ማለት ነው፣ እኛን ይመስላል። እንግዲህ ያው እናንተም ከመንፈሳችሁ ጋር አብራችሁ እንደምትመጡ እያሰባችሁ ስታየው እና እንግዲህ ሰላሙ ነው በቃ። እግዚአብሔር ከሁላችሁ እንወዳችኋለን፣ እናከብራችኋለን። እንመጣለን በተለያየ ቪዲዮዎች ጊዜ ስናገኝ፣ ዝክርም ደግሞ ወደፊት የገብርኤል አለ የቅዱስ ገብርኤል የራማው ሎል የራማው መልአክ